እቁብ ከጀመርን ሁለተኛ እጣችን በምታዩት መልኩ እንደዚህ አድርገን ጨርሰናል ማለት ነው። ይሄ የምታዩት በሶስት አይነት ጨርቅ የተሰራው ባለ 25 ቲክነስ አረቢያን መጅሊስ ቦንድድ፣ በቦንድድ የሆነ በጣም የሚያምር ወደ ኮምቦልቻ የሚሄድ አረቢያን መጅሊስ ነው። ማለት እስከ ቪዲዮችን ፍጻሜ አብራችሁን እንድትቆዩ አ አለኩም፣ ወረሕመቱላሂ ወበረካቱ ውድና የተከበራችሁ ቻናላችን ተከታታዮች፣ እንዴት ናቸው? እኛ አልሐምዱላ ረብልዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለዚህ ኢትዮ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አሳብ አስተያየታችሁን ጻፉልን። ከዛሬም ሶስት ወር በፊት አረቢያን መጅልስን በዕቁብ ጥላችሁ እኛ ጋር ማዘዝ ትችላላችሁ የሚል ቪዲዮ ሰርቼ ነበረ። ከዛም በኋላ እንግዲህ አስር እህቶችን ግሩፕ ሰርተን እንግዲህ ሁን በፊት አንድ እጣ ጥለን መጅሊሱን አሳይቻችኋለሁኝ ዛሬ ደግሞ የማሳያችሁ ባለ ሁለተኛዋ እጣ አረቢያን መጅሊሷን የሷ ምን እንደሚመስል እንግዲህ ያሳያችኋለሁ ማለት ነው። ተመልካቻችን እንግዲህ ዛሬ ደግሞ ከሚሴ ነው የምገኘው ማለት ነው። እንደምታዩት አረቢያን መጅሊሶች እንግዲህ ከአዲስ አበባ ተሰርተው ሲያልቁ፣ እንደዚህ ከሚሴ ይመጣሉ። እነዚህ ከሁነዚህ ጋር የምታዩቸው ውጭ ላይ የተነጠፉ አሉ። ወደ ወሎ የሚሄዱ አረቢያ መጅሊሶችን ከአዲስ አበባ እዚ ከሚሴ ወዳለው ሱቃችን አምጥተን ነው ከዛ በኋላ ደግሞ ወደሚሄዱበት ቦታ በዚህ በሰሜኑ በኩል ሲሄዱ ይዘናቸው የምንሄደው ስለዚህ ዛሬ ይዤላቸው የመጣሁት ቪዲዮ እንግዲህ እንደነገርኳችሁ ሁለተኛ እጣው የዕቁብ ቪዲዮአችን ነው ማለት ነው ተመልካቻችን በጣም የሚያምር ባለ ሀያ አምስት ቲክነስ ነው ማለት ነው ተመልካቻችን ብዙ እህቶች ኮመንት ላይ አሁንም እንግዲህ ዚህም ቪዲዮ ላይ እንግዲህ እርግጠኛ ነኝ ዕቁቡን እኔንም አስገቡ ይብላችሁ ትጠይቃላችሁ ዕቁቡ አሁን ዛሬ የምሰራው አረቢያ መጅሊስ አስር ሰው ሆነው ከጀመሩት ሁለት ወር አልፏቸዋል ማለት ነው። አሁን ሶስተኛ እጣ እንግዲህ አሁን ሶስተኛው እህታችን ቀጣይ ወር ላይ አሁን ይሄ ወር በእንግሊዞች በፈረንጆቹ ይሄ ወር ሲያልቅ እንግዲህ ሶስተኛው ባለ ዕጣ ትወስዳለች ማለት ነው። ስለዚህ አስር ሆኖ ገብተው እየጣሉ ነው። ሌላ ሰው መቀላቀል አይቻልም ማለት ነው። ኢንሻአላህ ሌላ እቁብ ደግሞ ስንጀምር እንዲሁ ልክ አሁን በፊት እንደተናገርኩት እቁብ እንጀምራለን ብዬ ተናግሬ ከዛ በኋላ ደግሞ አሰባስቢያችሁ ኢንሻአላህ ሌላ እቁብ እንጀምራለን ማለት ነው። ስለዚህ ተመልካቻችን እስኪ ዛሬ ቦንድድ በቦንድድ ባለ ሀያ አምስት ክነስ በሶስት አይነት ልብስ የተሰራ መጅሊስ ነው ማለት ነው ይዤላችሁ የመጣሁት። እስኪ እሱም መጅሊስ ያሳያችኋለሁ። ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። አረቢያ መጅሊሶችን፣ የቤት ምንጣፎችን፣ ፍራሾችን፣ የተለያየ የቤት ማስዋቢያ ዕቃዎችን ማዘዝ የምትፈልጉት እና ወንድሞቻችን ከስር በሚገኘው በዋትስአፕና በኢሞ ቁጥራችን አናግሩን። ቤታችን ሙሉ ነው ጥራት እና ውበት የጠበቀ እቃ ሰርተን የምትፈልጉበት ቦታ በመላክ ሳይሆን ራሴ ሄጄ አድረስላችኋለሁ ማለት ነው። ተመልካቾቻችን አሁንም ቪዲዮአችን እስከ መጨረሻ ድረስ ተከታተሉ። ባለ 25 ቲክነስ ነው። ዋጋው ስንት እንደሆነ፣ ዲዛይኑ ምን አይነት እንደሆነ አሳያችኋለሁ። አብራችሁን ቆዩ። እንግዲህ የሁለተኛው እጣ እቁብ እህታችን መጅሊስ እንግዲህ እንደምታውጡ ይሄንን ነው የሚመስለው። በጣም እንደሚያምር እንግዲህ ምንም ጥርጥር የለውም። ተመልካቾቻችን ታሁን በፊት ስናገርም እንግዲህ ይሄን እቁብ ስንጀምር ባለ ሀያ ቲክነስም ከፈለጉ ባለ ሀያ አምስትም ከፈለጉ ባለ ሰላሳም ከፈለጉ በሚፈልጉት ቲክነስ ማዘዝ ይችላሉ። ምክንያቱም እጣቸው ሰዎቹ ብዛታቸው አስር ሰው ናቸው። አስር ሰው ማለት ደግሞ በአስር በአስር ሺህ ብር የሚጥሉት መቶ ሺህ ብር ነው ማለት ነው። በመቶ ሺህ ብር የቻለላቸውን ያክል እቃ ማዘዝ ይችላሉ። አረቢያ መጅሊስ ማለት ነው። ባለ ሀያ አምስት ቲክነስ የሚፈልግ ሀያ አምስት ቲክነስ ባለ ሀያ የሚፈልግ ባለ ሀያ ቲክነስ ያዛል። ስለዚህ እጣችን ባለ ሀያ አምስት ቲክነስ ነበር ያዘዘችኝ። እንደምታውቁት በሶስት አይነት ጨርቅ ነበር ያዘዘችኝ። ደግሞ ጨርቁም በጣም ነው የሚያምረው። እንግዲህ ብሉ ብላክ ሆኖ እንደምታዩት እዚህ ጋር ያለው ከላይ ያለውና ይሄ መቀመጫው ተመሳሳይ ነው ይሄ መገደፊያው ደግሞ ሌላ ጨርቅ ነው ከዛ ደግሞ በተረፈ እታች ላይ እዚህ ጋር የምታዩት ማች የተለየ ነው ማለት ነው ስለዚህ አንድ ሁለት ሶስት በሶስት አይነት ጨርቅ ነው ማለት ነው የተሰራው ተመልካቻችን እንደምታዩት በጣም ነው የሚያምረው ባለ ሀያ አምስት ቲክነስ ነው ከመሬት ያለው ከፍታ ባለ ሀያ አምስት ቲክነስ ሆኖ ደግሞ እንደገና በአንድ ደረጃ ነው ባለ ሀያ አምስት ብዙ ጊዜ በሶስት ደረጃ ነበር የምንሰራው እንደምታዩት ቤቢው እዚህ ጋር ያለው ማቹ በዚህኛው ተሰርቷል። በዚህ በኩል ያለው ደግሞ በመቀመጫው አይነት ከለር ተሰርቷል ማለት ነው። እንደዚህ ደግሞ እንደምታዩት ደግሞ እዚህ ጋር ዋናው መከዳ ላይ ደግሞ እንደምታዩት እዚህ ጋር ያለው ያቺ ማቹ አለች። እዚህ ጋር ያለው ደግሞ የጎኑ ዋናው ልብስ ደግሞ እዚህ መገደፊያው ላይ ያለ ነው ማለት ነው። ስለዚህ ሶስቱንም ልብስ ለመጠቀም ሞክረናል ማለት ነው እዚህ መጅሊስ ላይ። እንደምታዩት እንግዲህ እቺ ቤታችን በቁባው ባለ ሁለተኛው እጣችን እንግዲህ ይህን የምታዩትን አረቢያ መጅሊስ ነው። እንግዲህ የእሷ መጅሊስ ማለት ነው። ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ ብታዙን እንደዚህ ያማርና ጥድት ያለ አረቢያ መጅሊስ ሰርተን እናደርስላችኋለን ማለት ነው፣ ተመልካቾቻችን። ሌላው ነገር እንግዲህ ይሄ ልብሱ ቢያስጠላችሁ ቢደብራችሁ መቀየር ትችላላችሁ። ዋናው እዚህ ጋር የምታዩት ወንድዱ ነው። ስለዚህ ወንድዶቻችን ምንም ቁርጥራጭ የሌላቸው ምንም እከን የሌለባቸው ጠንካራ የማለዳ ወንድዶች ማለት ናቸው ማለት ነው፣ ተመልካቾች። እንደምታዩት በጣም ጠንካራ ነው። ሁሉም ላይ የሚሄደው አንዱ ከአንደኛው እንዳይለይ ነው ማለት ነው። እንደምታዩት ሁሉም አንድ አይነት የሆነ በጣም ጠንካራ የሆነ ነው። ሌላው ነገር ደግሞ ብዙ ጊዜ የምን አይነት ቦንድ ነው የምትጠቀመው ብላችሁ ትጠይቁኛላችሁ። እኛ የምንጠቀማቸው ማለዳ ቦንድዶች ነው። ስለዚህ ማለዳ ቦንድ እንግዲህ ጥራቱ ምንም ጥርጥር የለውም፣ በጣም አሪፍ ቦንድ ነው ማለት ነው አሁን ሰዓት ላይ። ስለዚህ እስኪ ወደ ገደለው ግባልን እያላችሁ ይሆናል ተመልካቻችን። ወደ ገደለው ሲገባላችሁ እንግዲህ ዋናው እንግዲህ አረቢያ መጅሊስ ትሰራላችሁ በሁለት ምክንያት ነው፣ አንደኛው አሪፍ ዲዛይን ማዘዝ ፈልጋችሁ ከለር የተወዛገባችሁ እህትና ወንድሞቻችን አሪፍ ዲዛይኖችን መምረጥ እንድትችሉ አንዱ መንገድ ነው። ሌላው ነገር ደግሞ አረቢያን መጅሊስ ማዘዝ ፈልጋችሁ ሜትር ስንት ብር ነው ብላችሁ ለሚያሳስባችሁ እህትና ወንድሞች ነው። ስለዚህ አሁን ሰዓት ላይ አረቢያን መጅሊስ አንድ ሜትር በዛ አይነቱ ይሄ አሁን ባለ 25 ቲክነስ ነው ብያችኋለሁ። አንድ ሜትር 11000 ብር ነው ማለት ነው ተመልካቻችን ባለ ሀያ ቲክነስ ከሆነ ደግሞ አንዱ ሜትር ዘጠኝ ሺ ብር ነው ማለት ነው። ማዘዝ ከፈለጋችሁ ከታች በሚገኘው በዋትሳፕና በኢሞ ቁጥራችን አናግሩን። ስለዚህ ዛሬ ይዤላችሁ የመጣሁት አረቢያን መጅሊስ ያያችሁትን ይመስላል። አላህ ሀገራችንን ሰላም ያርግልን፣ አላ ሀገራችንን ሰላም ያርግልን፣ አላ ሀገራችንን ሰላም ያርግልን። ይህን ጾም ጾመን የምንጨርስ የምንጠቀምበት አላ ያደርገን። ባላችሁበት በአለም ዳርቻ አላ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።